በ0912 38 98 13 ላይ በመደወል ተጨማሪ መረጃ ማግኘት ወይም ሳይቱን በአካል መጎብኘት ትችላላችሁ። ዲኤም ሲሪል ስቴትም በብዙ የህይወት ውጣ ውረድ ውስጥ ያለፈው ወጣት የመጀመሪያ የስራ አለሙ በሆነው የከባድ መኪና አሽከርካሪነት ስራው ላይ ተሰማርቶ በአንድ የጉዞ ሌሊት በተለመደው መስመሩ ላይ በመጓዝ ላይ ሳለ አንዲት መነኩሴት በጨለማ ውስጥ ብቻዋን የመኪና መንገዱ ዳር ቆማ እንዲያቆምላት በእጇ መልእክት ሰጠችው። ጆን ብዙ አሽከርካሪዎች በጨለማ ሲጓዙ የማታለል ስልታቸውን በሚቀያይሩ ወንበዴዎች ዝርፊያ፣ አልፎም የህይወት ጉዳት እንደሚያስተናግዱ ስለሚያውቅ ለመጀመሪያ ሊያቆምላት አልፈቀደም። ቀጥሎ ግን ከራሱ ጋር ከተነጋገረ በኋላ ብቻዋን መሆኗን አረጋግጦ መኪናውን አቆመላትና አስገብጧት ጥቂት እንደተጓዙ አንድ በህይወት ይገጥመኛል ብሎ ፈጽሞ ያላሰበው ነገር ተከሰተና እሱንና በዙሪያው ያሉትን ሁሉንም ሰዎች አስገረመ። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፉ። እርስ በርሳቸው የማይከባበሩና አንዳቸው ለሌላው ፍቅር የማያሳዩ ወላጆች ባሉበት ቤት ውስጥ ያደገው ጆን ገና ከልጅነቱ ምቾት የማይዞርበት ህይወት ሊመራ ዕጣ ፈንታ ሆኖበት ኑሮ ገና ከጀመሩ ያንገላታው ይዟል። ያለማቋረጥ የአባቱ ያባቱ በትር የሚያርፍበት ጆን እናቱ በዚህ የተጨነቀች፣ በተደጋጋሚ ልትከለከልለት ብትሞክርም ባለቤቷ እሷንም ያንገላታት ስለነበረ ለልጇ ለመቆም ድፍረት አላገኘችም። በዚህ ውጥንቅጥ በሞላበት ህይወት ያለፈው ጆን ታዲያ የአስራዎቹ አጋማሽ እድሜ ላይ ደርሶ የሁለተኛ ደረጃ ትምህርት ቤት በመማር ላይ ሳለ ከዚህ በላይ በዚህ የችግር ኑሮ መቀጠል እንደማይችል ወስኖ ከመኖሪያ ቤቱ ወጥቶ እግሩ ወደ አመራው ቦታ ኮበለለ። በየመንገዱ ሲንከላወስ ከከረመው ጆን በመስመሩ ላይ አንድ የጭነት መኪና የሚያሽከረክሩ ትልቅ ሰው ጋር ተገናኘና የሁኔታውን ጥሩ አለመሆን በሚገባ ያጤኑት ሰውየው ችግሩ ምን እንደሆነ ሲጠይቁት ያሳለፈውን መሪር የቤተሰብ ህይወት አብራርቶ ነገራቸው። በወጣቱ ልጅ ታሪክ ልባቸው የተነካው አዛውንት ከዚህ በኋላ በተቻላቸው ሊረዱትና ከጎኑ ሊቆሙለት እንደሚችሉ ነግረውት ወደ ቤታቸው ወስደው አብሯቸው እንዲኖር አደረጉት። ጆን አዲሱን ቤተሰብ ከተቀላቀለ ከመጀመሪያው ቀን ጀምሮ አሳዳጊ አባቱ እሱን በተቻላቸው በተንከባከቡና ጠቃሚ የህይወት ምክሮችን እየለገሱት፣ እሱም በበኩሉ የአረጋዊውን በተለያዩ ስራዎች እያገዘ ጥሩና የተረጋጋ ጊዜን ማሳለፍ ቀጠለ። ጆን በዚህ ሁኔታ ውስጥ የተወሰኑ አመታትን ካሳለፈ በኋላ የሃያዎቹ ዕድሜ ውስጥ መግባቱን ተከትሎ የመንጃ ፍቃድ በማውጣት የተለያዩ የስራ ዕድሎችን ማፈላለግ ቢጀምርም በመጨረሻ በአሳዳጊ አባቱ አመቻችነት የመጀመሪያ ስራው የሆነውን የጭነት መኪና የማሽከርከር ስራ አግኝቶ የስራውንም አለም ሀ ብሎ ጀመረ። ጆን በብርቱ ሰርቶ በሹፌርነት ሙያ ውስጥ ሁለት ዓመት ሊሞላው ሲቃረብ በአንዲት ቆንጆ ሴት ፍቅር ይወድቅና የእሷን ፍላጎት ስለነበረ ብዙም ሳይቆዩ በመጠነኛ ሰርግ ሶስት ጉልቻ መስርተው የትዳሩን አለም ተቀላቀሉት። የጆን ሚስት ከጥቂት ወራት በኋላ ረገዘችና አዲሱ የቤተሰባቸው እንግዳ እንዲመጣ በጉጉት መጠባበቅ ቢጀምሩም ጥንዶቹ በጣም ዘግይተው የወሊድ ወቅቱ ሲቃረብ ግን የጤና ችግሮች እየመጡባት ቆይቶ ባደረገችው ጥብቅ ምርመራ ፈጽሞ ባልጠበቁት ሁኔታ አራት ህጻናትን እርጉዝ መሆኗ በጤና ባለሙያዎች ተነ ነገራቸው። ጆን ባለቤቱን በሁሉም ረገድ የደገፋት እና የተንከባከባት ቆይቶ ጤነኛ አራት ልጆችን በሰላም ስትገላገል፣ ሶስት ወንድና አንድ ሴት ህጻናት ነበሩ። ጆን ሳይታሰብ ታሰብ የቤተሰቡ ቁጥር ስለጨመረበትና የአባትነት ኃላፊነቱም የዛን ያክል በመናሩ ቤተሰቡን በጥሩ ሁኔታ ለመንከባከብ ያለው ቁርጠኝነት ጨምሯል። በጥረቱና ፈጣሪ አግዞት ብዙም ሳይቆይ አንድ ድርጅት ምርቱን እንዲያጓጉዝለትና እስከዛሬ ስራው በላይ ብዙ ጥፍ የሚያስገኝለትን ስራ በማግኘቱ በዚያም ገንዘብ የራሱን የጭነት መኪና ገዝቶ ከስራ ገቢው አርባ በመቶውን ለመኪናው ባለቤት ሲሰጥ የነበረውን ክፍያ አስቀርቶ ገቢውን አሳድጎ የቤተሰቡን ፍላጎት በጥሩ ሁኔታ ለማሟላት እንደሚችል ተስፋ አድርጓል። እናም ጆን በቀጣይ ጥሩ የስራ እቅድ አውጥቶ ቢያንቀሳቀስም እንዳለመታደል ሆኖ ብዙ ሹፌሮች ብዙ እቃዎችን በማጓጓዝ ገቢያቸውን ከፍ ለማድረግ በሚያደርጉት ጥረት ውስጥ ያለ በቂ እንቅልፍ ስለሚያሽከረክሩ ነገሮች እንዳሰቡት ሳይሄድላቸው ይቀርና ራሳቸውን ላደጋ ሲያጋልጡ ይስተዋላል። ጆንም እንደዚያ ከሚያስቡት ውስጥ ነበርና በእያንዳንዱ ሰዓት የሚያገኘውን ክፍያ እያሰበና ከዚያ በተጨማሪም በየመንገዱ ላይ ባሉ ሆቴሎች ለማደር ገንዘብ ማውጣትን በማስቀረት ገቢውን በእጥፍ ድርብ ለማሳደግ ሲል የስራ ሰዓቱን ከረፍት ሰዓቱ አስበልጦ ሲያሽከረክድ ቆይቶ አንድ ቀን ምሽት ግን አሳዛኝ የመኪና አደጋን አስተናገደ። አሰቃቂው አደጋ ያጋጠመው ከፊት ለፊቱ ያለን መኪና ቀድሞ ቀጣዩ የጭነት ጭነት መላኪያ ፌርማታቸው ሊገባ በሞከረበት ጊዜ ሲሆን ጆን ቀላል የማይባል አካላዊ ጉዳት ሲያስተናግድ ረዳቱ የነበረው ጓደኛው ግን በጽኑ ተጎድቶ ስለነበረ በማገገም ሂደት ውስጥ ህይወቱ ሊተርፍ አልቻለም። በህይወት ቢተርፍም ጉዳትና የንብረት ውድመት የደረሰበት ጆን ጓደኛውን በማጣቱ ክፉኛ ሀዘን እየናጠው፣ ወዲህ ደግሞ ረጅም ጊዜ የወሰደውን ከባድ አካላዊ ጉዳቱን በህክምና እርዳታ እያስታመመ ቆየ። ይህንን ድንገተኛ የትራፊክ አደጋ ተከትሎ ከዚህ በፊት በተመቻቸው ሁኔታ ይኖሩ የነበሩት የጆን ቤተሰቦች በችግር ውስጥ ወድቀው የቆዩ ሲሆን፣ ጆንም የረዘመውን የህክምና ሂደት በሚገባ ተከታትሎ በማገገሙ ዳግም ቤተሰቡን በአራት እግሩ ለማቆም ወደ ስራው የሚመለስበትን መንገድ ማሰብ ጀመረ። በዚህም ምክንያት ከሀዘኑና ጉዳቱ መልስ የራሱን መኪና ለመግዛት አቅም እስከሚያገኝ ድረስ ለተወሰኑ ዓመታት እንደ ቀድሞ በሰው መኪና ላይ መስራት ይጠበቅበት ነበር። እና ያን ሰው ቁጥረኛ ሆኖ ካደጋው በኋላ ባደረጉ የመጀመሪያ ጉዞ ላይ ያልተጠበቀ ነገር ገጠመው። በዚያ የሌሊት ጉዞ ወቅት ጆን ለብቻ ሆኖ እያሽከረከረ ቆየና ከባለፈው አደጋ በእጅጉ ስለተማረ ገና ድካም ሳይሰማው በፊት በአቅራቢያ ወደሚገኝ ሆቴል ሄዶ እዚያ ረፍት ለማድረግ ወሰነ። ረፍት ለማድረግ የሚችልበት የአካባቢው ብቸኛ ሆቴል ከመድረሱ በፊት አንድ ጨለማ የተዋጠ መንገድን ማለፍ ነበረበትና እሱን አቋርጦ ወደ ሃይዌይ ሊመለስ ሲል ብቻውን በመንገዱ ዳር በስተቀኝ በኩል የቆመ አንድ ሰው እጁን ከፍ አድርጎ እያሳየው እንዲያቆምለት ሲጠይቀው አስተዋለ። በሌሊት የመንገድ ጉዞ የሚደረጉ የከባድ መኪና አሽከርካሪዎች ድንገት በሚያስቆማቸው ወረበሎች አሳቻ ሰዓት ላይ የሚደርስባቸው ዝርፊያ የተለመደ በመሆኑና ጆንም ምንም እንኳን እሱ ላይ ባይደርስም መሰል ብዙ ታሪኮችን ሰምቶ ስለነበረ ከእነዚያ አንዱን መሆን ስላልፈለገ ከፍተኛ ጥንቃቄ ማድረግ እንዳለበት አሰበ። ጆን ከራሱም በላይ የቤተሰቡን ህይወት እያሰበ ነገሩን ባስተውሎት ሲቃርም እና የእጅ ምልክት ያሳየው ምን አይነት ሰው እንደሆነ ለማወቅ በጥንቃቄ ሲመለከት ከመንገዱ በስተቀኝ በኩል ፍርሃት የተጫናት ሴት መነኩስ ያስተዋልና ቆመ ብሎ ነገሩን እንዲያጤነው ተገደደ። ቀጥሎም ወደ መነኩሴዋ ጠጋ ብሎ በመስኮት አሻግሮ ሲመለከታት መኪና ውስጥ ለመግባት እንደምትፈልግና ወደ ቀጣዩ ከተማ ይዟት በመሄድ ውለታ እንዲሰራላት በምልክት ጭምር ስትጠይቀው እሱም ቀድሞ ማንም ሰው በዙሪያው እንደሌለ ለማረጋገጥ ሞከረ። ብቻዋን መሆኗን ካረጋገጠ በኋላ መኪና ውስጥ እንድትገባ በሩን ከፍቶላት ከአጠገቡ ስትቀመጥ ሰውነቷ እየተንቀጠቀጠ እንደሆነ ሳይ ጃኬቱን አውልቆ ሰጣትና በዚህ ሰዓት ሊያውን ብቻዋን ወዴት ይሄደች እንደሆነ ግራ በመጋባት ጠየቃት። እሷ ግን ፈገግ ብላ መልስ አትሰጠው ዝም ስትል እሱም ማሽከርከሩን ቀጠለና 3 ኪሎ ሜትር ገደማ ከነዳ በኋላ በብዙ የከባድ መኪና አሽከርካሪዎች ዘንድ ተወዳጅ የሆነ ስትሪፕ የሚባል የምሽት ክለብ ከአውራ ጎዳና አጠገብ ይገኝ ነበርና እዚያ ጋራ ሲደርሱ መነኩሲዋ አንድ ነገር ከዚህ መውሰድ ፈልጌ ነበር፣ ትተባበረኛለህ አለችው። ጆን ወደዚያ የሚሄድበት ቦታ አልነበረም። በተለይ ደግሞ በዚህ ሌሊት ሰዓት። አሁን ሊተባበራት ብቻ ፈልጎ ቢመጣ አሁን ደግሞ አቁምልኝ ማለቷ አልዋጠለ ስላለው ጥያቄዋን ሳይመልስ ዝም አለ። ቀጥሎም አንድ ጥያቄ አእምሮ ላይ ሲመላለስበት ቆየና ሁኔታውን አጠራጣሪ ሆኖ ስላገኘው ዝም ብሏት ጉዞው ሊቀጥል ቢያስብም፣ ወዲህ ደግሞ ምንም ረዳት የሌላቸውን ሰዎች በዚያ ላይ ሴት ልጅ በመሆኗ የራሱን ሚስት እያሰበ ገፍቶ የሚሄድ ጭካኔ ስላልነበረው ወደ መነኩሴዋ ዞር ብሎ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 መነኩሴን እየተጠበቀ ጥቂት ደቂቃዎች ቢያልፉም ማንም ሰው ከክለቡ የወጣ ባለመኖሩ ግራ በመጋባት ላይ ብቅ ስትል ቢመለከታትም ብቻዋን ሳትሆን ከአንዲት ሌላ ሴት ጋር ስለነበረች ልታመጣ የሄደችው የሆነ እቃ ነገር እንጂ ሰው ይሆናል ብሎ ስላላሰበ ግራ ተጋብቶ አፍጥጦ ይመለከታቸው ጀመር። ቀጥሎ ግን ከሴቶቹ ጀርባ እራሳቸውን የሸፈኑ ወሮ በላ ዘራፊዎች ሲከተሏቸው ያስተዋለው ጆን አንዳች ችግር እንዳለ ስለተሰማው ወዲያውኑ ከጭነት መኪናው ላይ ዘሎ በመውረድ ወደነሱ አቅጣጫ ሄደና ሊከላከላቸው ሞከረ። ሴቶቹ በተፈጠረው ነገር ሲደናገጡ ከወንበዴዎቹ አንዱ መነኩሲዋን ይዛት ወደ ወጣች ወጣት ሴት እያመለከተ መነኩሲዋ፣ ትሰሚያለሽ? እኛ ማንንም መጉዳት አንፈልግም፣ ልጅቷን ብቻ ግን ተይለን በማለት በጩኸት ሲያናግራት መነኩሲዋም ምንም መልስ አትሰጠው፣ ልጅቷን አጥብቅ ያዘቻት። ቀጥሎም ጆን ኪሱ ውስጥ ያለውን የሰራውን ገንዘብ አውጥቶ ለወረበሎቹ ገሰጠ ከጠገባቸው ዞር እንዲሉ ነገራቸው። እነሱ በዚያ ብዙም ባይስማሙም ከመጀመሪያው ልጅቷን የመውሰድ ፍላጎታቸው ግን ስለቀነሰ ጆን ብሩን ወርውሮላቸው መነኩሴዋንና ወጣቷን ሴት በፍጥነት ወደ መኪና ውስጥ እንዲገቡ አድርጎ እሱም ዘሎ በመውጣት መሪውን ጨብጦ በከፍተኛ ፍጥነት ወደፊት ገሰገሰ ሲሆን የጀመረውን የደግነት ምግባር ከግብ ለማድረስ ስለቆረጠ ወንበዴዎቹን እዚያ ብቻቸውን ጥሏቸው ብዙ ርቀው እስኪሄዱ ድረስ ከተጓዘ በኋላ አንድ ትልቅ የማገገሚያ ማዕከል ጋራ ሲደርስ መነኩሴዋ እንዲያቆምላቸው ጠየቀችው። ከበሩ ፊት ለፊት ሲደርሱ አንድ አዛውንት ከመኖሪያ ቤቱ ውጪ የጠበቁ ስለነበረ ጆን የጭነት መኪናውን መብራት ወደዚያ አቅጣጫ እያባራገ ተመለከታቸው። ሲሆን በቅድሚያ መነኩሴዋ ወርዳ ስታበቃ፣ በመቀጠል ወጣቷ ሴት ከረጅሙ የጋቢና ክፍል ለመውረድ ስትቸኩል በመመልከቱ ፈጠን ብሎ በመሄድ አቅፎ ከመኪናው ላይ ያወረዳትና መጀመሪያ ላይ ያሉት አዛውንት አጠገብ አቆማት። ከዚያም ጆን ወጣቷን በሰላም ለሽማግሌው ካስረከበ በኋላ ለመሄድ ሲንቀሳቀስ አብራቸው የነበረችው መነኩሴ ጠራችሁና ይቺን የጠፋች ነፍስ ያላንተ እርዳታ ማዳን የምትችልበት ምንም መንገድ አልነበረኝም አለችው። ና አንድ ትንሽ ካርድ በጁ የሰጠችው፣ በስራ በጣም ተደስቻለሁ፣ ይሄ የጠበቃዬ ቁጥር ነው። ወደ ቤት እንደተመለስክ ደውልለት፣ ና አዲስ የጭነት መኪና ቁልፍ ያስረክብሃል። እናም ስጦታውን ተቀበል ስትለው ጆን በጣም የመገረም እና የመደናገጥ ስሜት ተቀላቅሎበት ዝም ብሎ ህቂት ተመለከታት። እሷም ግራ መጋባቱን አይታ የምታደርገውን ልታስረዳው በመፈለግ ኑሮዋ በገዳም ውስጥ በመሆኑ አባቷ ከሞተ በኋላ የተወላትን ውርስ ተጠቅማ ምንም ነገር ሳታደርግበት እንደቆየችና አሁን የምትሰጠውም ከዚያው ሀብት ላይ መሆኑን አብራራችለት። አሁን ያሉበት የተለያዩ ሱስና ዓለማዊ ህይወት ያጠፋቸው ሰዎች ተሀድሶና ማጋገሚያ የሚያገኙበት ማዕከል መሆኑን ነግራው የእችም ወጣት ልጅ ያለአንተ እገዛ ወደዚህ ተቋም ማምጣት የማይቻል ስለነበረ አንተ ትልቅ የህይወት ውለታ ነው የሰራህልን አለችው ፈገግ ያለች። ጆንም ካደረገው ነገር አንጻር የሰጠችው በጣም እንደሚበዛ ገልጾና በሚገባ አመስግኖ ወደ መኪናው ተመልሶ በመሄድ ሞተሩን አስነስቶ ሊንቀሳቀስ ሲል መነኩሴዋ ፈጠን ፈጠን እያለች ወደ እሱ ጋር ስትመጣ ቀና ብሎ ሲመለከታት ጃኬቱን ይዛ ነበር የመጣችው። ቀጥሎም ጃኬቱን ተቀብሏት በሚገባ ተመሳግነው ተለያዩ እና እሱም ወደ መንገዱ ገባ። ጆን ስራውን ጨርሶ ቤቱ ሊደርስ ትንሽ ሲቀረው እጆቹን ለመነኩሴ ያሰጥቷት ነበረው ጃኬት ኪስ ውስጥ በማስገባት ከሆስፒታል የታዘዘለትን የክኒን ክብሎች ለማውጣት ሲሞክር አንድ ትልቅ ነገር እንዳለ ተሰማውና አውጥቶ ሲያይ ይቻለም እንደርሱ ያሉ ብዙ ወንዶች አስፈልጓታል እናመሰግናለን የሚል ጽሑፍ ያረፈበት ካርድና በመጠን ብዙ የሚባል ገንዘብ በታሸገ ወረቀት አገኘና ዳግም መደነቅና መገረም ውስጥ ገባና ዝም ብሎ ሁኔታውን ማሰላሰል ጀመረ። እናም ጆን ባልታሰበ አንድ እድለኛ የጉዞ ምሽት የሰራው መልካም ስራ አዲስ የጭነት መኪናና ዳጎስ ያለ ገንዘብ ያስገኘለት ሲሆን በቀጣይም ከሚወዳቸው ቤተሰቦቹ ጋራ ቀሪ ህይወቱን በደስታ ለመዝለቅ ተዘጋጅቷል።